ዛሬ መግለጫ የሰጠነው ነው፣ ኪዳን ተጋሩን ብሔራዊ ደህንነት የሚባል በሶስት ፓርቲዎች የተመሰረተ ኪዳን ነው። ዓረና፣ ናጽነት እና ባይቶና በጋራ የመሰረቱት ጥምረት ነውና ዛሬ የሰጠነው መግለጫ አጀንዳው በዋናነት በቅርብ ጊዜ የትግራይ ጊዜው አስተዳደር ጊዜው ካለቀ በኋላ ለአንድ አመት ስልጣኑ እንደተራዘመ ይታወቃል። በዚህ መሰረትም ጀኔራል ታደሰ ወረደ ፕሬዝዳንት ሆነው ተሽመዋል እና ከተሸሙ በኋላ መሆን የነበረበትና እንዲሆን ከፈረሙት ስምምነቶች አሉ። ስምንት ነጥቦች አሉ። አንዱ እና ዋነኛው አቃፊና አሳታፊ የሆነ ጊዜያዊ አስተዳደር መመስረት አለባችሁ የሚል ነው የነበረው። ስለዚህ በዚህ መሰረት አቶ ጀኔራል ታደሰ ወረደ ወደዚህ ከመጡ በኋላ ከህወሓት ጽህፈት ቤት አንጃ የህወሓት ጽህፈት ቤት የህወሓት አንጃ ጋር በመመካከር፣ ካቢኔው ከህወሓት ብቻ እና የህወሓት ደጋፊ የሚባሉ ብቻ በማዋቀር፣ አቃፊና አሳታፊ ይሆናል የተባለው ጊዜያዊ አስተዳደሩ የአንድ ቡድን ብቻ እንዲሆን አድርገዋል ከዛም ባለፈው የጸደቀ አንድ እና ህጋዊ ድርጅት አለ። ይህም ደግሞ ጊዜያዊ ምክር ቤት የሚባለው ነው። ይሄ እያንዳንዱ ከፕሬዚደንት በመለስ ያሉ ስልጣኖች በምክር ቤቱ ማለፍና መጽደቅ አለባቸው የሚል ደንብ አለ። ይሄ በመጣስ ካቢኔው በራሳቸውና በህወሓት ጽህፈት ቤት ምክክር አዋቅረዋል። ወደ ምክር ቤቱም አልመጡምና ይሄ አካሄድ አደገኛና የትግራይን ችግር ለመፍታት ሳይሆን ወደ ችግር ወደ ወለጠ ችግር የሚወስድ አደገኛ አካሄድ መሆኑን ማሳወቅ ፈልገን ነው። ከዚህ በዘለለም በትግራይ ያለው ሂደት በአሁኑ ያለው እንቅስቃሴ በጣም አደገኛ ነው። ለዲሞክራሲ በር ይከፍታል የተባሉት የመንግስት መዋቅሮችን በማጠፍና በመሰረዝ ወደ ነበረው የህወሓት የሀያ ሰባት ዓመት አገዛዝ የአፈና አገዛዝ ለመመለስ ጥረት እያደረግ ነው። ስለ ዲሞክራሲ እና ስለ ምርጫ የሚሰራ አወቃቀር አፍርሰዋል። ስለዚህ ይህም ሌላው አደገኛ ትንሽ የዲሞክራሲ ሽግግር ይገኛል ተብሎ ሲጠበቅ የነበረውን ተስፋ የሚያቀጭጭ መሆኑን ሌላው ደግሞ በዚህ እንቅስቃሴ ማለት የተቃወመ የቲዲኤፍ ኃይልም ትጥቅ ትግል ጀምረዋል። ስለዚህ ይሄም አደገኛ ስለሆነ ይሄ ጠበንጃን አንግቦ እየታገለ ለመታገል ወደ በረሃ የወጣው ኃይል ተመልሶ በሰላማዊ መንገድ እንዲታገል ዲሞክራሲያዊ ምኅዳሩ ማስፋት ግድ ይላል እና ይሄ ነገሮችን ከሰላማዊ ትግል ውጭ የሚያደርግ የሚዘጋ አካሄድ መቆም እንዳለበት እና ነገሮችን በሰላማዊ መንገድ በሰከነ መንገድ ለመፍታት ጥረት መደረግ እንዳለበት ለማሳሰብ ነው። ሌላም ከዚህ ጋር በተዛመደ መንገድ ህወሀቱ አንጃው የህወሀት አንጃው ከሻእቢያ ግንኙነት እየፈጠረ ነው በግልጽ በሆነ በካድሬዎቻቸው የገለጹት በሚዲያም እየተገለጸ ነው። ይህም በጣም አደገኛ እና ወደ ጦርነት የሚገፋ አደገኛ አካሄድ ስለሆነ መቆም እንዳለበት፣ ትግራይ የጦር አውድማ ለማድረግ በር የሚከፍት አካሄድ ስለሆነ ይህ እንደምንቃወም እና መቆም እንዳለበት ለማሳሰብ ነው። በአጠቃላይ አዲሱ የተዋቀረው ካቢኔ እኛ እንደ ኪዳን ቅቡልነት እንደሌለውና መንግስቱ ዳግም እንዲዋቀር ካልሆነ ግን መንግስት እንዳለን አንቀበልም የሚል ነው መልእክቱ። ስለዚህ አሁን በዚህ በዛሬ እየገለጥ ነው ያለ ነው፣ ፕሪቶሪያ ስምምነት መሰረት ያደረገ አቃፊና አሳታፊ የሆነ መንግስት እንዲኖረን፣ ካቢኔውም ዳግም ተዋቅሮ ሁሉም የፖለቲካ ሀይሎች የሚሳተፉበት እንዲሆን፣ ይሄ ሲጸድቅም ምክር ቤት መሄድ እንዳለበት በምክር ቤቱ ቀርቦ መጽደቅና መቅረት ያለበትም በምክር ቤቱ ውሳኔ እንዲሆን ለማሳለፍ ነው። እንዲሁም ወደ ጦርነት የሚወስድ መንገዶችን እንዲዘጉና እንዲቆሙ ነው ጥሪያችን እያደረግን ያለ ነው ማለት ነው። እንደታወቀው ከጌታቸው ረዳ ጊዜያዊ አስተዳደር ወደ ማለቁ ሂደት እያለ ኮርና ከኮር በላይ የሚባሉ ራሳቸው እያሉ የሚገልጹ ከፍተኛ ወታደራዊ ባለስልጣናት ተሰባስበው እኛ ጉባኤ ላካሄደው የህወሓት አንጃ ነው የምንደግፈው ብለው መጥተው የነበሩትን ወደ ዞኖች ምስራቃዊ ዞን፣ ደቡብ ምስራቅ፣ መቀሌም ሌሎችም አካባቢዎች በጠመንጃ በኃይል አስተዳደሩን እያፈረሱ ነበረ። ይሄ ወታደራዊ ዘመቻ ነው የተካሄደው። ስለዚህ ይሄ ወታደራዊ ዘመቻ በውሳኔ የተካሄደ ነው፣ ዝም ብሎ የተካሄደ አይደለም። ስለዚህ ወደ መፈንቅለ መንግስት ልንለውን እንችላለን። ምክንያቱም ጌታቸው ረዳ አለ ራሱም ከግድያ አምልጦ ነው የሄደው ወደ አዲስ አበባ እና ይሄ አስቀድሞ ጊዜያዊ አስተዳደሩ ከመመስረቱ በፊት ነገሮችን በጠመንጃ እንዲመቻቸው ያደረገ ወታደራዊ ውሳኔም ያረፈበት የህዝብ ከህዝብ ፍላጎት ውጪ የቀበሌና የወረዳ መስተዳደሮች በጠመንጃ ሰውም ተኩሰው ሰው ቆስሎ ሰው ሙቶ ነው። ለምሳሌ በሳምረ በሳሀርቲ በዓዲ ጉደም ሰው ተገድለዋል፣ ሰው ተጨፍጭፈዋል። እና ይሄ አካሄድ በዛም ያቆም አይደለም። ነገታቸው ረዳም የግድያ ሙከራ ወይም የእገታ ሙከራ ነበረው። ለዚህ ግልጽ የሆነ ወታደራዊ እንቅስቃሴ ያለው ነው። በሌላው በኩል ደግሞ ትግራይ አሁን በሶስት በምዕራባዊ ዞን የተከዘብ የሚባል ምልሻና ሌሎች የታጠቁ ኃይሎች አሉ። ሌላው ደግሞ ኮር እና ኮከር በላይነን የሚሉት በህወሓት የህወሓት ደጋፊነን የሚሉ የቲዲኤፍ አመራሮች አሉ። ሌላው ደግሞ ይሄን አልቀበልም ብለ ትግራይም ማዳን እፈልጋለሁ የሚል ነገሮችን በሰላማ መንገድ አይፈቱም ብሎ ራሱን እና ትግራይን ለማዳን ይታገላለሁ የሚል ሓራ መሬት ትግራይ የሚባል እንቅስቃሴ አለ። ይሄ በሶስት የተከፈለ የታጠቁ ኃይሎች ትግራይን በጦር እንቅስቃሴ ክፉኛ የሚጎዳ እንቅስቃሴ ነው። ስለዚህ ይሄ ህጋዊ እንቅስቃሴ ተደርጎ ስርዓት ይዞ በፖሊስና በሌሎችን የሚተዳደርበት አግባብ እንዲመቻች ነው ጥረታችን ማለት ነው። ስለዚህ የእርስ በርስ ጦርነት ሊያጋጥም ይችላል። ምክንያቱም የታጠቁ ኃይሎች በዚህና በዚያ ስላሉ ማለት ነው። ስለዚህ ይህን አደገኛ አካሄድ መቆም እንዳለበት እና የትግራይ ህዝብም የትግራይ ወጣትም ዲያስፖራ ያለውም የዓለም ማህበረሰብም ይህ ጉዳይ ተከታትሎ ተጽዕኖ በመፍጠር እንዲቆም ማድረግ እንፈልጋለን ማለት ነው። ባለፉት ሁለት ዓመታት ጊዜያዊ አስተዳደሩ ከተቋቋመበት ጊዜ ጀምሮ ጊዜያዊ አስተዳደሩ ላይ የተቋቋመበት መንገድ ላይ ብዙ ክፍተቶች የነበሩ ቢሆንም በሂደት የተወሰኑ ወደ ዲሞክራሲ የሚወስዱ እርምጃዎችን ተመልክተናል። ለምሳሌ አሁን ካለው ወይም አሁን እየተመሰረተ ካለው ካቢኔ ጋር ስናወዳድረው የበፊቱ ትንሽ የተወሰኑ ለምሳሌ ባይቶና ሁለት ተወካዮች ያሉበት ነበር ሌሎችም ከጂኤስቲኤስ ምናምን ነበረ። ቢያንስ ህወሓት ውስጥም የተለያየ አመለካከት ያላቸው ሰዎችን ያካተተ ነበረ። ከመጨረሻ አካባቢም የጊዜያዊ አስተዳደሩ ጊዜያዊ ምክር ቤት በማቋቋም የተለያዩ ትግራይ ውስጥ ያሉ ሀሳቦች የሚወከሉበት መጀር የሚባሉ የፖለቲካ ፓርቲዎች የተወከሉበት ምክር ቤት ተቋቁሞ ስራ ጀምሮ ነበረ፣ ወደ ስራ ገብቶ ነበረ። ሌላው በሚዲያ ዘርፍም ካየን ከነበረው ወይም በፊት ከነበረው የተሻለ ነፃነት ነበረ። ሀሳቦች በነጻነት ነበረ የሚተላለፉት። ኢቨን የተቃዋሚ ፓርቲዎች መግለጫ ምናምን ከዛ በፊት የሚታሰብ አልነበረም። የባለፉት ዓመታት ላይ ግን ሁለት ዓመታት ላይ ማለት ነው የተሻለ ሁኔታን ተገንዝበናል። አሁን የመጣውን ነገር ስናይ ግን ጭራሽ የጊዜው አስተዳደሩ ያቋቋመው የጊዜያው አስተዳደር ወይም የጊዜያዊ ምክር ቤት አለ። ያንን ጊዜያዊ ምክር ቤት ሙሉ በሙሉ ወደ ጎን በመተው የሚሄዱበት ወይም የሚንቀሳቀሱበት ሁኔታ ነው እያየን ያለ ነው። ዲሞክራታይዜሽን እና ዲሴንትራላይዜሽን ካቢኔ ነበረ በፊት ያ ሙሉ በሙሉ ዲዞልቭ እንዲደረግ ነው የተደረገው፣ ወይም እንዲፈርስ ነው የተደረገው። ሚዲያዎች ላይ እየተደረገ ያለውን ዘመቻ እያየን ነው። አሁን ኢቨን ፖለቲካል ስፔሱን የማጥበብ ሰላማዊ የፖለቲካ ትግል ወደ ማይቻልበት ደረጃ እያወርዱት እየሆነ እያየን ነው። ምክር ቤቱም ለዲሞክራሲ መንገድ ይከፍታል ጥሩ ለሰን አይደለም ብለው ስለሚያስቡ ምክር ቤቱ ላይም ዘመቻዎችን እያየን ነው። ኢግኖር ሲደረግም እያየን ነው። በእርግጥ ምክር ቤቱን ኢግኖር አድርጎ መሄድ ውጤቱ ጥሩ እንደማይሆን እናውቃለን። ጥሩ ውጤት እንደማይኖረው፣ ሌሎችም የተለያዩ ለዲሞክራሲ በር ሊከፍቱ ይችላሉ፣ ሪፎርም ሊያመጡ ይችላሉ። ወደፊት የነበረውን የጭቆና ስርዓት የሚፈርስበት መንገድ ሊያመቻቹ ይችላሉ ብለው ያስቧቸውን በሮች ሙሉ በሙሉ እየዘጉበት ያሉበት ሁኔታ ነው አሁን ትግራይ ላይ ያለው። ስለዚህ ባለፉት ሁለት ዓመታት ላይ ያየናቸው የዲሞክራሲ ወይም ወደፊት ወደ ለውጥ የሚያመሩ በሮች ሙሉ በሙሉ እየተቆለፉ ነው ያሉት። ያም ናቹራል ነው ወይም ባህርያዊ ነው። ለምንድን ነው ባህርያዊ ነው? ምልክ ስልጣን ይዞ ያለው የታጠቀ ኃይል ነው፣ የታጠቀ ፓርቲ ነው ባዚ የታጠቀ ፓርቲ በህግ ሊኖር አይችልም፣ ግን ትግራይ ላይ እያየን ነው። ስለዚህ ያ የታጠቀ ፓርቲ ታጣቂዎቹን ተጠቅሞ መፈንቅለ መንግስት አድርጎ ነው ወደ ስልጣን የመጣው። ፌዴራል መንግስት እንዴት ያንን ህጋዊ ማድረግ እንደቻለ አላቅም። ህጋዊ አድርጎታል፣ ሹመቱን ሰጥቶታል። መፈንቅለ መንግስቱን አድርጎ ለመጣው ኃይል ማለት ነው። ስለዚህ ያ መፈንቅለ መንግስት አድርጎ የመጣውን የታጠቀ ኃይል እውቅና ከተሰጠው ህጋዊ ከተደረገ ያው የወታደራዊ መንግስት ባህሪ መታየቱ አይቀርም። የወታደራዊ መንግስት ዲሞክራቲክ ሊሆን አይችልም። ስለዚህ እያየናቸው ያለን አንድ የታጠቀ ፓርቲ ሊያደርገው የሚችለውን ሁሉንም የሰላምና የዲሞክራሲ በሮችን የመዝጋት ሂደት ነው፣ ትግራይ ላይ እያየን ያለ ነው። ስለዚህ የዲሞክራታይዜሽን እና የዲሴንትራላይዜሽን ካቢኔ ላይ የተወሰደው እርምጃ ይህንን ነው የሚያመላክት ነው ሚዲያዎችን ለማፈን እየተካሄደ ያለውን ርቀት ራሱ ይህንን የሚያመላክት ነው። ፖለቲካል ስፔሱን ተቃዋሚ ፓርቲዎችን ላይ እየተካሄደ ያለውን ሁኔታም ያንን የሚያመላክት ነው። ሌላው እዚሁ ላይ ማንሳት የምንችለው ደግሞ በፊት የነበረው ጊዜያዊ አስተዳደር ላይ ወይም ካቢኔ ላይ ባይቶና ሁለት ተወካዮች ነበሩት ብያለው። የታጣቂው ፓርቲ ካቢኔውን ሙሉ በሙሉ መቆጣጠሩ ላይ ብቻ ሳይሆን ሪሶርስ አላቸው ተብለው የሚታሰቡ ቢሮዎችን ሙሉ በሙሉ በህወሓት ወይም የደብረ ጽዮን ቡድን ህወሓት ፈጻሚ አካላት እጅ እንዲገባ እየተካሄደ ያለው መንገድም በጣም አሳሳቢ ነው። ቢሮዎችን ሙሉ በሙሉ በእርግጥ እየተቆጣጠሩ ነው። ዋናዎች የሚባሉትን ደግሞ እነ ኮር በሚባሉ ሰዎችን በማስያዝ ነው ሀብትን የማሰባሰብ ስራ እየሰሩ ያሉት ሀብቱን ለምንድን ነው የሚፈልጉት ግልጽ ነው አንድ ወታደራዊ ፓርቲ ወይም የታጠቀ ፓርቲ ሀብትን ለማሰባሰብ ወይም ሀብትን ለማሰባሰብ ሲንቀሳቀስ ዕላማው ምን እንደሆነ የሚታወቅ ነው ምንድን ነው የሚሆነው አንድ ስልጣኑን ለማቆየት ምክንያቱም ተቃውሞዎች መነሳታቸው ስለማይቀሩ ፋይናንስ ያስፈልገዋል መዋጋት ካለበትም ለውጊያ ፋይናንስ ያስፈልገዋል አምባገነናዊ ስርዓቱን ለማስቀጠል ፋይናንስ ያስፈልገዋል። ምርጫዎች የሚካሄዱ ከሆነ በግፊት ማለት ነው፣ ምርጫዎችን ለማጭበርበርም ፋይናንስ ያስፈልገዋል። ስለዚህ ሁሉም መጥፎ ተግባራቶቹን ለማስፈጸም ፋይናንስ ስለሚያስፈልገው ለዚህ የሚያስችለውን የፋይናንስ የማሰባሰብ ፋይናንስ ሶርስ ናቸው ተብለው የሚታሰቡ ቢሮዎችን የመቆጣጠር ስራ ነው እየተሰሩ ያሉት አጋጣሚ ሆኖ ባይቶና ይዟቸው ከነበሩ ቢሮዎች የውሃ ሀብት ቢሮ ሀብት አለው ብሎ ከሚያስቀምጡት ነው። በእርግጥ ባይቶና ከያዘው በኋላ ቢሮውን ፓርቲው እንደ በፊቱ መጠቀም አልፈለገም እንደዚህ አይነት አቋምም የለውም። ቢሮውን ስንጠቀም የነበር ነው። ትግራይ ላይ እነሱ የባይቶናን ሽም ለማጠልሸት የሚሰሩትን ስራ ላይ የሃንድ ፓምፖችን የመንቀል ውሃ ቱቦችን የመስበር እንደዚህ አይነት ነገሮችን ለማስተካከል ብዙ ስራዎችን ስንሰራ ቆይተናል። ፕሮጀክቶችን አዳዲስ የውሃ አቅርቦቶችን ለማዘጋጀት ስንጠቀም ቆይተናል። እነሱ ግን በፊት ለፓርቲ ሶርስ ነበረ የሚጠቀሙት ያንን ነበረ አፍሰን የቆየ ነው። ይሄን ቅልፍ ስለነሳቸው ሙሉ በሙሉ ቢሮው የሚመራው ባይቶና የወከለው አካል ላይ የስም ማጥፋት ዘመቻ ነበረ ከፍቶ የነበሩት ሚዲያ ሳይቀር ቀጥረው የስም ማጥፋት ዘመቻ ነበረ ሲያካሂዱ የቆዩት መጨረሻ ላይ ደግሞ እሱን አንስተው ቢሮውን ወስደውታል፣ ማለት ነው። ስለዚህ ወደ ውሃ የውሃ ሀብት ቢሮ የሚመጡ ሶርሶች ወይም ወደ ቢሮ የሚመጣ ሀብት ሙሉ በሙሉ ፍለው የሚያደርገው ወደ ፓርቲው ነው ማለት ነው። አሁን በፊትም ያ አይነት ሲስተም ስለነበራቸው፣ ስለዚህ ያንን ወስደዋል። ከዛ ቀጥለው ደግሞ ካቢኔው ላይ የቀረው አንድ ተወካይ ነበረን። የውሃ ሀብቱን ካነሱ በኋላ አንድ ተወካይ ነበረን ታደለ መንግስቱ የሚባል የትራንስፖርት ቢሮ ኃላፊ ማለት ነው። እሱንም አስረውታል አሁን ያሰሩበት ምክንያት በጣም የሚያስቅ ነው። በጦርነት ጊዜ የመንገድ ትራንስፖርት ቢሮ የሚያሰማራቸው መኪናዎች ነበሩ አልነበረም? ዛ ታደለ ወደ ስልጣን የመጣው ከፕሪቶሪያ ስምምነት በኋላ ጊዜያዊ አስተዳደሩ ሲቋቋም ነው። በፊት የነበረ የነሱ ሰው መኪኖችን እየመረጠ ነበረ የሚሰጣቸው ወይም የሚያስተዳድረው። ስለዚህ በዛ ጊዜ ለመንጀሪኖ ወይም ለወይዘሮ ፈትለወርቅ የተሰጠ መኪና ነበረ ከስምምነቱ በኋላ ያንን መኪና እንዲመልስ ተጠይቋል። የትራንስፖርት ቢሮ በን የትራንስፖርት ቢሮ ኃላፊው በተደጋጋሚ ከአራት ጊዜ በላይ ደብዳቤ ጽፏል። ወደ ወይዘሮ ፈትል ወርቅ ማለት ነው። አናቅህም ነው የተባለው፣ አንሰጥህም፣ አናቅህም፣ አያገባህም ነው የተባለው። ወደ ፖሊስም ተጽፏል፣ ፖሊስ መኪናውን እንዲያመጣ። ፖሊስም አናቅህም ተብሏል። አንሰጥም ብለው ኦልሬዲ ይዘውታል ማለት ነው መኪናውን አሁን ዙረው መጥተው የመንጀሪኖን መኪና አልመለስክም ተብሎ እንዲታሰር አድርገታል ማለት ነው። በጣም የሚያስቅ ነው። በጣም የሚያሳፍርን ስራ ነው እየተሰራ ያለው። ይሄ ለምንድን ነው እየተደረገ ያለው የሚለውን የመንጀሪኖ መኪና ከእጃቸው ወጥታ ስለሄደች አይደለም፣ እነሱ ጋር ነው ያለችው። ግን የግድ ካቢኔው ውስጥ የተቃውሞ ድምፅ መኖር ስለሌለበት በፊትም ሁለቱም አንድ ላይ ከምናነሳቸው በምክንያት እናነሳቸው በሚል ያስቀሩት ይመስለኛል የተቃውሞ ድምጽ ካቢኔው ላይ መኖር የለበትም ብለው ስለሚያስቡ እንደዚህ አይነት የዲሞክራይዜሽን ወይም የአካታችነት ሁኔታዎች ትግራይ ላይ መኖር የለባቸውም፣ ትግራይን ሙሉ በሙሉ መቆጣጠር አለብን፣ ትግራይ ላይ የሚወሰነው ውሳኔ የደብረ ጽዮን ህወሓት ስራ አስፈጻሚ ውሳኔ መሆን መቻል አለበት ብለው ስለሚያስቡ ልጆቹን ወይም አመራሮቹን ከቢሮ ለማስለቀቅና ቢሮዎችን ሙሉ በሙሉ ለመቆጣጠር አስበው የሚያደርጉት ነው። ፕላስ ታደለ ወይም የትራንስፖርት ቢሮ ኃላፊ ቢሮው ላይ ካለ ቢሮ የሚያስተዳድራቸው መኪኖችን እንደፈለጉ ለፈለጉት ዓላማ መዋል አይችልም። ስለዚህ ያንን ለማስፈጸምም እንቅፋት ሊሆን ስለሚችል መወገድ ስላለበት ቢሮውን መልቀቅ ስላለበት እየሰሩት ያሉ ስራ ነው። ስለዚህ በዛ መንገድ ነው አሁን የምናያቸው የማሰር የማንገላታት እንትኖችን እያየን ያለ ነው ወይም ስራዎችን እያየን ያለ ነው።